ከሁለት ዓመት ደም አፋሳሽ ትግል በኋላ ቤተ መንግስቱ ከፍጥኖ ደራሽ ኃይሉ ወደ ሱዳን ጦር እጅ ገብቷል። መሃል ካርቱም ከወትሮ በተለየ በተኩስ እየታመሰች ትገኛለች። ከ30 ሚሊዮን በላይ ሱዳናውያን ለከፋ የሰብአዊ ቀውስ ተዳርገዋል። ዋጋ እያስከፈለ የሚገኘው የሱዳን ቀውስ የዛሬ የሐሳብ ትንታኔያችን ዋነኛ ጉዳይ ነው። ሀገሪቱ ከኦማር አልበሽር መንግስት ግርሰሳ በኋላ ሰላም ርቋታል። የአስር ሳንቲሙ ዳቦ ጭማሪ የቀሰቀሰው ህዝባዊ አመፅ ወደ ወታደራዊ ትግል ተቀይሯል። የሱዳን የሙያ ማህበራት ዲሞክራሲያዊት ሱዳን ትፈጠር ብለው መስዋዕትነት ቢከፍሉም ወታደራዊ ስርዓት ግን ሀገሪቱን ወደማያባራ ትርምስ መርቷታል። የጦር ሰራዊቱ፣ የፈጣን ደራሽ ኃይሉ ብሎም በየአነስተኛ ግዛቱ የሚገኙት አነስተኛ ታጣቂ ቡድኖች ለዚህ ቀውስ ዋነኛ ተጠያቂዎች ናቸው። በዋነኝነት የሱዳን የጦር ሰራዊትና ራሱን ፈጥኖ ደራሽ ኃይል በማለት የሚጠራው ኃይል በሚያደርጉት የስልጣን ሽኩቻ በሚሊዮን የሚቀጠሩ ንጹሐን ሱዳናዊያን ሀገር አልባ አድርጎ አሰድዷል ሺዎች ለረሃብ ተጋልጠዋል ኒያገውቱት በሂውማን ራይትስ ዎች የሰብአዊ ጉዳዮች አጥኚ ሱዳናዊት ባለሙያ ነች። ከሰሞኑ ባወጣችው ዘለግ ያለ ጥናት ላይ ሱዳናውያን ከመቼም ጊዜ በበለጠ ዋጋ እየከፈሉ እየሞቱና በችጋር እያለቁ ነው ብላለች። በተለይም በየቦታው የሚገኙና የየራሳቸውን ወታደራዊ ኃይል ያቋቋሙ አካላት ሱዳናውያንን ወደ ሞት እየመሩ ነው ሲሉ አትተዋል። ቤቶችን የሚያውድሙ ንጹሐንን፣ የሚጨፈጭፉ ታጣቂዎች እዛም እዚህም ማየት ዘውትራዊ ተግባር ነው ሲሉም ትዝብታቸውን አስፍረዋል። ኒ ያገቱት በዚሁ ጽሑፋቸው ሴቶች ላይ የደረሰ የሚገኘው ጾታዊ ጥቃት ቀላል የሚባል አለመሆኑን አንስተዋል። ይህ ሁሉ ተግባር ደግሞ አር ኤስ ኤፍ በተባለ ቡድን እየተፈጸመ ስለመሆኑ ነው የተረጋገጠው። እየወጡ እንደሚገኙ መረጃዎች በዋና ከተማዋ ካርቱም ከሃምሳ በላይ ንጹሐን በአንድ ሳምንት ውስጥ ብቻ ተገድለዋል። የምግብና ሕክምና አገልግሎት የማቅረቡ ስራ በእጅጉ ተስተጓግሏል። ይህ የእርስ በርስ ጦርነት ዛሬ ደግሞ አዲስ ጉዳይ ተሰምቶበታል። ከሰመኑ ከፈጥኖ ደራሽ አይሉ ጋር ከፍተኛ ውጊያ ውስጥ የከረመው የብሔራዊ ጦሩ አብዛኛውን የካርቱም ክፍል መቆጣጠር ችሏል። በዕለተ ጁምአው በእኩለ ቀን ላይ ደግሞ በናይል ወንዝ ዳርቻ የሚገኘውን የሀገሪቱን ብሔራዊ ቤተመንግስት ሙሉ ለሙሉ መቆጣጠሩን ይፋ አድርጓል። የሀገሪቱ ብሔራዊ ቴሌቪዥን በዳርፉር የምትገኘውን የአልፋሽር ከተማን ከብሔራዊ ጦር ኃይሉ ለማስለቀቅ ቢዋጋም እንዳሰበው ድል አልቀናውም ሲል ፈጥኖ ደራሽ ኃይሉን ዋቢ አድርጎ ጽፏል። የዛሬው ቤተ መንግስቱን የመቆጣጠር ድል ለሱዳን ጦር በሁለት ዓመቱ ጦርነት የተገኘ ወሳኝ ድል ተብሎለታል። ብሔራዊ ጦሩ መዲናዋ ካርቱምን መቆጣጠር በማዕከላዊ የሀገሪቱ ክፍል ኃይሉን የበለጠ ለማጠናከር ሁነኛ ሚና ይኖራል ተብሏል። የተባበሩት መንግስት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ በሁለቱ ተፋላሚ ኃይሎች መካከል የሚካሄደው ጦርነት በሱዳን የሰብአዊ ሁኔታውን ወደ ከፋ ደረጃ እያሸጋገረው መሆኑን አመልክቶ ሁለቱም ወገኖች የተኩስ አቁም እንዲያደርጉ ጥሪ አቅርቦ ነበር። የብሔራዊ ጦር ወታደሮች ቤተ መንግስቱን መቆጣጠራቸውን ተከትሎ በአካባቢው የጥይት ሩምታ እያሰሙና በቤተመንግስቱም መንግስቱም ፎቶግራፊ እያነሱና ቪዲዮ እየቀረጹ ሲንቀሳቀሱ የሚያሳይ ምስል በዓለም አቀፍ መገናኛ ብዙሃን ገጾች በስፋት እየተዘዋወረ ይገኛል። ይህን ጉዳይ አስመልክቶ ግን ከፈጥኖ ደራሽ ኃይሉ እስካሁን የተሰጠ ምላሽ የተባለም አንዳች ጉዳይ የለም። ምናልባትም የብሔራዊ ጦሩ አሁን ቤተመንግስቱን መቆጣጠሩና ካርቱም ላይ ግዛቱ ማስፋፋቱ ሀገሪቱን ወደ ተሻለ መረጋጋት ያመራታል የሚል ተስፋ ተጥሎበታል።